ሰላም ሰላም እንዴት ናችሁ የቻናል ቤተሰቦች? ወይ ያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣው ለየት ያለ ቪዲዮ ነው። አማርኛ ፊደሎችን ከሀ እስከ መጨረሻው እስከ ፐ ድረስ 34 ፊደሎችን ዲቃላ ፊደል የሚባሉትን በመጨመር ስምንተኛ ላይ የሚገኙ ናቸው። ዲቃላ ፊደል የሚባሉት እነሱንም አብሬ ከዚው አብሬ ያሳያችኋለሁ። ድምጻቸው የተለየ አጻጻፋቸውም እንደዚሁ ከሌሎች ፊደሎች አንድ አይነት አቋም ያላቸው ሲሆኑ እነሱም ድምጻቸው ድምጽ እንደሚወጡና ሰሳፋቸው እንዴት እንደሆነ አሳያቸዋለሁ ማለት ነው። ፊደሎችን እንግዲህ ከሀ እስከ ፐ ድረስ አብረን እንለማመዳለን፣ እንቆጥራለን። በተለይ ጀማሪ የፊደል መቁጠር ላይ ላላችሁ ተማሪዎች ነው ይህ ቪዲዮ። ማንበብ ለምትችሉ ደግሞ ለማይችሉ ሸር እና ላይክ ያደረጋችሁ ለእነሱ አደርሷቸው እነሱ ይማሩበታል ማለት ነው። አሁን ፊደሎችን ከሀ ጀምሬ ወደ ግድም እየቆጠርሁ አሳያችኋለሁ ከኔ ጋር አብራችሁ እየጻፋችሁ እያነበባችሁ ተለማመዱ ማለት ነው። ደብተራችሁ ላይ ብትጽፉት ፊደሉን ደግሞ የተሻለ እያወቃችሁት እያወቃችሁት፣ ደግሞ ደግማችሁን ደግሞ ታነቡታላችሁ። ማን ነው ከጻፋችሁት፣ አይረሳም የተጻፈ ነገር። ስለዚህ እንደዛ እያደረጋችሁ ተከታተሉ። አሁን ቀጥታ ይዤ የመጣሁን ፊደሎችን ከመጀመሪያው የአማርኛ ፊደል እንግዲህ ሃናት ከሀ ጀምሬ እየቆጠሩ አሳያችኋለሁ። መልካም ቆይታ ይሆንላችሁ። እንግዲህ ተመልሻለሁ። እንቆጥራለን ከመጀመሪያው ጀምሮ እቆጥርላችኋለሁ። መጀመሪያዋ ፊደል ሃናት የአማርኛ ፊደል ሃናት ይቺ ማለት ነው። ይችን እንቆጥራለን መጀመሪያ፣ ቀጥለን እያለን ወደታች እስከ መጨረሻ ድረስ እንቆጥራለን። አብራችሁ ከኔ ጋር ቁጠሩ ማለት ነው። ሀ የመጀመሪያዋ ፊደል ሀ ሁ ሁ ሂ ሂ ሀ ሀ ሄ ሄ ሄ ሄ ሆ ሆ የሚል ድምፅ ይሆናል ማለት ነው። ግድም ስትቆጠሩት ቆጠሩት ሰባት ፊደል ነው። የአንድ ፊደል ቤተሰብ ሰባት ናቸው፣ ከዚች ከመጀመሪያዋ እስከ መጨረሻዋ ድረስ ማለት ነው። እንግዲህ መጨረሻ ላይ ስምንተኛ ላይ ያለችው ዲቃላ ፊደል ትባላለች። ድምጿ ምን ይላል? ሖዋ የሚል ድምፅ ነው የሚኖራት ሖዋ። አጻፋቸው ደግሞ ከታች ከግራቸው ነው ቀጥላት የሚደረግባቸው፣ አንድ አይነት ወጥ የሆነ አጻፍ ነው ያላቸው ድምጻቸውም ደግሞ እንደዚያው አንድ አይነት ወጥ ነው ማለት ነው። አይቀያየርም። ስለዚህ የሀፊደል ዲቃላዋ ኋ የሚል ድምጽ ይኖር ይኖራታማ ነው። ኋ እንደዚ አድርጋችሁ ትቆጥራላችሁ። አሁን ወደዚህ ልቁጠርላችሁ ደግሞ ሆ ናት መጨረሻዋ፣ ህ ሄ ሃ ሂ ሁ ሀ። እንደዚህ ያደረጋችሁ ብትይዙት ቆንጆ ነው። ከመጨረሻ ወደ መጀመሪያ ማለት ነው። ሀ ፊደል ይችን ትመስላለች። ደግማችሁ ደግማችሁ ቪዲዮውን በማየት ቁጠሩት። እሺ ከሀ ቀጥላ ደግሞ ለ ነች። ለ ትባላለች። እች ለ ለ ሉ ሉ ሊ ሊ ላ ላ ሌ ሌ ል ል ሎ ሎ የመጨረሻዋ ዲቃላዋ ሉዋ ትላለች። ድምጿ ያው ከእነዚህ አሁን ከቆጠርኩት የተለየ ድምፅ ነው። ምን የሚል ነው? ሉዋ የሚል ድምፅ ነው ማለት ነው። ሉዋ የሚል ድምፅ ነው ሏ? ስለዚህ መጨረሻዋ ስምንተኛ የምትገኘው አሏ አስፈላጊ ናቸው ዲቃላ ፊደሎቹ ይገባሉ፣ ንባብ ላይ ማወቅ አለባችሁ ማለት ነው። ሏ ወደዚህ ደግሞ ሎ፣ ል፣ ሌ፣ ላ፣ ሊ፣ ሉ፣ ለ የሚል ድምፅ ይኖረው። ማን ነው እንደዚህ ያደርጋችሁ? አብራችሁ ቁጠሩ ሆኔ ጋር ከለቀጥላ ደግሞ ሃናት ሐ ሐመርኋ ፊደል ትባላለች። ሃ ከዚች ጋር ተመሳሳይ ድምፅ ነው። በቅርጽ ላይ ያሉ በድምጽ ተመሳሳይ ናቸው። ስለዚህ ሀ ሀ ሁ ሁ ሂ ሂ ሀ ሀ ሄ ሄ ህ ህ ሆ ሆ ከላይ ዲቃላ ሀ ላይ ዲቃላ ስላረኩ ከዚ ጋር ይኖረውም ሁለት ዲቃላ ፊደል አይደለም፣ አንድ ዲቃላ ፊደል ነው ያለ። ስለዚህ ሀ ፊደልችን ትመስላለች ሆ ህ ሄ ሂ ሁ ሀ ትላለች ማለት ነው። ኦኬ አሁን ደግሞ ከሀ ቀጥላ መናት መ ትባላለች። ይቺ ደግሞ መ ሙ ሚ ማ ሜ ም ሞ ትላለች ማለት ነው። መጨረሻዋ ሟ የሚል ድምፅ ነው የሚኖራት። ሟ ሟ፣ ያው ከእግሩ ላይ ቀጥላታ አለው ድምፁ ሟ ነው የሚለው፣ ሟ። እሺ ወደ ስንቆጥረው ደግሞ ሞ ን ሜ ማ ሚ ሙ መ የሚል ድምፅ ይኖረዋል ማለት ነው። እንደዚህ ያደርጋችሁ ተለማመዱ። ኦኬ አሁን ደግሞ ከመቀጥላ ሰ ትባላለች። ሰ ሱ ሲ ሳ ሴ ስ ሶ ሶ ያለች አሁን ወደ ዝን ቁጠራት ሶ ስ ሴ ሳ ሲ ሱ ሰ የሚል ድምፅ ይኖረዋል ማለት ነው። የሚል ድምፅ ይኖረዋል። እንደዚያ አድርጋችሁ መለማመድ አለባቸው። ኦኬ ከሰ ፊደል ቀጥላ ደግሞ ረ ትባላለች። እች ረ ሩ ሪ ራ ሬ እር እሮ መጨረሻው ዲቃላዋ ሮዋ የሚል ድምጽ ይኖራታል። ሮዋ የሚል ድምጽ ይኖራታል። ሮዋ ትላለች። እች ሮዋ ሮ መጨረሻው ር ሬ ራ ሪ ሩ ረ የሚል ድምጽ ይኖረዋ ማለት ነው። የሚል ድምጽ ይኖረዋል። ደርጋችሁ መቁጠር መቁጠር ስታረጉት ትይዙታላችሁ ማለት ነው። ከረ ፊደል ቀጥላ ደግሞ ሰናት ሰ ሱ ሲ ሳ ሴ ስ ሶ መጨረሻዋ ሷ ዲቃላ ፊደሏ ከላይ ሰ ፊደል አይተናንችን እችም ሰናት ሁለት ሰ ፊደሎች ማለት ነው አማርኛ ፊደል ሞክሼ ይበዛበታል ተመሳሳይ ድምጽ ያለው በቅርጽ የሚለያይ ሌላ ፊደሎችም አሉ አሁን ሀን ሃን ሁለት አየን ሰ ደግሞ ሁለት ፊደል አየን ማለት ነው ስለዚህ የመጨረሻዋ ዲቃላ ፊደሏ ሷ ትላለች። አጻጻፋቸው እንደነገርኳቸው አንድ አይነት ከእግራቸው ከታች ነው ቀጥላት የሚኖረው ድምፁ ደግሞ ሷ ሚል ድምፅ ነው የሚኖረው ማለት ነው። ኦኬ። ሶ፣ ስ፣ ሴ፣ ሳ፣ ሲ፣ ሱ፣ ሰ ያደርጋችሁ ቁጠሩ። በነገራችን ላይ ፊደሎቹን አሁን እንደዚህ እየቆጠራችሁ ከተለማመዳችሁ ድምፆችን በስነ ስርዓት በደንብ በደንብ አድርጋችሁ ታውቁታላችሁ ማለት ነው። ቀጥላ ሸ ትባላለች። ሸ ሹ ሺ ሻ ሼ ሽ ሾ ትላለች። የመጨረሻዋ ሸዋ የሚል ድምጽ ነው የሚኖራት ሸዋ። ዲቃላ ፊደሉ ማን ነው? ሸዋ። ከዛ ሾ ሽ ሼ ሻ ሺ ሹ ሸ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከሸ ቀጥላ ቀ ትባላለች። ቀ እንግዲህ፣ እናንተ አሁን ቪዲዮውን ከሰላሳ አራቱን ፊደል ስለምቆጥርላችሁ ሙሉ ፊደል ነው ማለ አማርኛ ስለዚህ ሊበዛ ይችላል። እናንተ የምታደርጉት አሁን እኔ ጋር ትቆጥራላችሁ። ቪዲዮውን ደግሞ ቁጭ ስትሉ እያረፋችሁ ብታዩት እመክራችኋለሁ። እንደዚ ብታደርጉ እየደጋገማችሁ ብታዩት ፊደሎችን ማወቅ ትችላላችሁ ማለት ነው ዘዩቱ ላይ ኦኬ። እቺ ቀ ትባላለች። ቀ ቁ ቂ ቃ-ቄ-ቅ-ቆ መጨረሻዋ ቋ-ዲቃ ላፊደሏ ማለት ነው። ቋ የሚል ድምጽ ነው የሚኖራት ለምሳሌ ቋንቋ ተብሎ ሲጻፍ ይቺ ፊደል ታስፈልጋለች። አማርኛ ቋንቋ፣ እንግሊዝኛ ቋንቋ ሲባል ቋንቋ የሚለውን ቃል የሚወስድ ይቺ ቋ የምትለዋ ዲቃ ላፊደሏ ናት ማለት ነው። እሺ ቆ፣ ቅ፣ ቄ፣ ቃ፣ ቂ፣ ቁ ቀ ይላል ማለት ነው። እንዲህ በማድረግ መቁጠር መጀመሪያ ግድም ትለምዳላችሁ። ከዛው ከመጨረሻ ወደ መጀመሪያ በደንብ አድርጋችሁ ካያችሁ በኋላ የፊደሎችን አቀማመጥ ትለያላችሁ፣ ማንበብ ትችላላችሁ። አማርኛ አጫጭር ቃላቶችን ማንበብ ትጀምራላችሁ። ማን ነው እንደዚህ ቆጥራችሁ ከጨርሳችሁ? ኦኬ ከቀ ቀጥላ በ ትባላለች። በ ቡ ቢ ባ ቤ ብ ቦ የመጨረሻዋ ቧ ይላል ማለት ነው። የሚል ድምጽ ሲኖረዋል ይኖረዋል። ቦ ብ፣ ቤ፣ ባ፣ ቢ፣ ቡ፣ በ እንደዚህ መቁጠር አለባች ማለት ነው። ኦኬ ከበቀጥላ ደግሞ ከበቀጥላ ተ ትባላለች። ተ ቱ ቲ ታ ቴ ት ቶ መጨረሻዋ ቷዋ የሚል ቃል ይኖረዋል። እንዲ ቃላ ፊደል ቷ። ኦኬ ቶ ት ቴ ታ ቲ ቱ ተ የሚል ድምጽ ይኖረዋል ማለት ነው። ኦኬ ከተቀጠላ ደግሞ ቸነች

የሚል ድምፅ ይኖረዋል ኦኬ ከቼ ቀጥላ ደግሞ ይቺ ፊደል ሀ ትባላለች ከላይ የመጀመሪያ አየናት ሀ ዘር ማለት ነው ጽሁፋቸው ምንም አይገናኝም ተመሳሳይ አይደሉ ድምፃቸው ግን ሀ የሚል ድምፅ ይኖራል ከዚች ጋር ሶስት ሀ ፊደል አየን ሀ ሁ ሂ ሃ ሄ ህ ሆ ትላለች ማለት ነው ወደዚህ ደግሞ ሆ ህ ሄ ሄ ሁ ሃ እንግዲህ ከመጨረሻ ወደ መጀመሪያ አስቆጥሩት። የፊደሎችን ድምፅ በትክክል ታውቃላችሁ፣ ድምፃቸውን፣ ከዛ አጻጻፋቸውን ደግሞ ሁለተኛ ሶስተኛ፣ ምን አይነት ቅርጽ እንዳላቸው ታውቃላችሁ። ማን ነው ይሄን ለማወቅ ነው ከመጨረሻ ወደ መጀመሪያ የምንቆጥረው ማለት ነው። ኦኬ አሁን ደግሞ ከሃ ፊደል ቀጥላ ደግሞ ነ ትባላለች። ነ ኑ ኒ ና ኔ ን ኖ ስላለች ማለት ነው። የመጨረሻው ኗ የሚል ቃል ይኖረዋል። ኗ ኗ ይላል። ኖ ን ኔ ና ኒ ኑ ነ ይላን ማለት ነው። ነ ይህን ይመስላልና ፊደል ከነ ቀጥላ ደግሞ ኘ ትባላለች። ደግሞ ኘ ነው ትባለው ኘ ኙ ኛ ኚ ኛ ኜ ኚ ኞ መጨረሻዋ ኞዋ ዲቃላ ፊደል ይሉናል። እሺ ከዛ ኞ ኚ ኜ ኛ ኚ ኙ ኜ ትላለች ማለት ነው። ኦኬ። ከኘ ፊደል እቺ ፊደል የምትለዋ ጀማሪ ፊደል ቆጥሮ ለማያውቅ ተማሪ ትከብዳለች። አጠራሯ ከዚህ በተናገር ስለምትጠራው ትንሽ ከበድ ትላለች። ይደግማችሁ ይደግማችሁ፣ ቁጠሯት። ከኛ ቀጥላ ደግሞ አ የምትባለው ነው። አ ኡ ኢ አ ኤ እ ኦ ይላል ማለት ነው። ከዛ ወደዚህ ኦ እ ኤ አ ኢ ኡ አ የሚል ድምፅ ይኖረዋል ማለት ነው። ኦኬ፣ ከአፊደል ቀጥሎ ደግሞ ከ ይባላል። ከ ከ ኩ ኪ ካ ኬ ክ ኮ መጨረሻው ኳ የሚል ቃል ይኖረዋል። ማነው? ኳ ኳ የሚል ቃል ይኖረዋል። ስለዚህ ወደዚህ ስንቆጥረው ደግሞ ኮ ክ ኬ ካ ኪ ኩ ከ ይላል ማለት ነው። ከ ደጀርጋሹ መቁጠር ከከ ቀጥላ ደግሞ ከ ትባላለች። የመጀመሪያ ድምጽ ከ ከ ሀ ሳይሆን ከ የሚል ልብስ ነው የሚኖራት ሌሎቹ እንደ ሀ ፊደሎች ይቆጠራሉ። ሌላ ቤተሰቡ ማለት ነው። ከመጀመሪያዎች ያሉት እነዚህ አሁን ብቻውን ሁ ሚል ድምፅ ነው የሚኖራት ስለዚህ ከለያየናቸውን ናቸውን የሀ ፊደል ዘሮች ሁ ሚሉትን ትሆናለች ማለት ነው። የመጀመሪያ ግን ሀ ምትል ድምጽ ነው የሚኖራት ይች ሁ ሂ ሀ ሄ ህ ሆ ብላት ጨርሳለች ማለት ነው። በዛይ እንትን ዲቃላ ፊደል ያላቸው እና የሌላቸው አሉ። ዲቃላ ፊደል የሌላቸው ፊደሎች አሉ። ያላቸውን እዚ ጋር ስለጻፏቸው እነሱን በደንብ ቸው ማለት ነው። ሆ ህ ሄ ሀ ሂ ሁ ይላል ማለት ነው። ኦኬ። ከኸ ቀጥላ ደግሞ ወ ትባላለች ዎ ው ዊ ዋ ወ ው ዎ ላማ ነው። የው ፊደል ደግሞ የመጨረሻውና የመጀመሪያው ድምፅ ተመሳሳይ ነው። ስለዚህ ዎ ብሎ የሚጀምረው ዎ ብሎ የሚጨርሰው የሚጨርሰው ከዛ ው ዋ ዊ ው ወ ማለት ነው እን ያደረጋችሁ መለማመድ አለባቸው ማለት ነው። ኦኬ፣ ከወ ፊደል ቀጥላ ደግሞ አ ትባላለች። ከላይ ያየናት አዘር ነች። አ እች ዜሮ ምን መስለዋ አ ኡ ኢ አ ኤ እ ኦ ትላለች ማለት ነው። ወደዚህ ደግሞ ኦ እ ኤ አ ኢ ኡ አ የሚል ድምፅ ይኖረዋ ማለት ነው። ከላይም አፊደ ላይ ታን ሁለት አፊደ ላይ የናውን ደሞ ሞክሽ ማለት ነው። እሺ ከአፊደ ቀጥላ ዘ ነች። ዘ ዙ ዚ ዛ ዜ ዝ ዞ እሺ፣ ዲካላ ፊደል አላት ዙዋ ተላለሽ መጨረሻው ስምንተኛዋ ያን ቤተሰብ ሰባት ነው። ከሰባት ውጭ ዲካላ ይባላሉ ወይም ወይ ሙስብስብ በመባል ነው የሚታወቁት። ድምጻቸው አንድ አይነት ነው። ዙዋ የሚል ድምጽ ነው የሚያወራው ይሄ ከዛ ዞ ዝ ዜ ዛ ዚ ዙ ዘ ይላል ማለት ነው። ከዛ ቀጥላ ደሞ ዠ ትባላለች ዣ ትላለች ለት ዤ ዣ ዢ ዡ ዠ ትላለች ማለት ነው ከዠ ቀጥላ የ ናት የ ዬ ዩ ዪ ያ ዬ ይ ዮ ትላለች ማለት ነው ወደዚህ ደግሞ ዮ ይ ዬ ያ ዪ ዩ የ

ይላን ማለት ነው። ገ ኦኬ። ከገ ፊደል ቀጥሎ ደግሞ ጠ ትባላለች። ጠ እቺ ማለት ነው። እቺ ጠ ነው የምትባለው። ጠ፣ ጡ፣ ጢ፣ ጣ፣ ጤ፣ ጥ፣ ጦ ዲቃላዋ ጧ የሚል ድምጽ ይኖረዋል። ጧ። እሺ። ጦ፣ ጥ፣ ጤ፣ ጣ

ጨ ይላል ማለት ነው። ጨ፣ ኦኬ ከጨቀጥላ ደግሞ ጰ ትባላለች። በከንፈር ነው ጠበቅ ብላ የምትጠራው ጰ ጱ ጲ ጳ ጴ ጵ ጶ። ወደዚህ ጶ ጵ ጴ ጳ ጲ ጱ ጰ ትላለች ማለት ነው። ከበቀጥላ ፀ ትባላለች ደግሞ ጸ ጹ ጻ ሶ ዲቃላዋ ፅዋ ሚል ድምፅ ይኖረዋል። ዋ ዋ ጻ ሲ ጹ ፀ ይላን ማለት ነው። ይህን ይመስላል። ከፀ ፊደል ቀጥላ ደግሞ አሁንም ፀ ነው የምትባለው። ሁለት ፀ ፊደሎች ናቸው ያሉት። እቺም ፀ ነው የምትባለው። በቅርጽ ላይ ያሉ ባጽጻፍ ግን ድምጻቸው ጻጻ ነው የሚሉ አሉ። ሁለቶችን ንሳ ብላችሁ የምትቆጥሯቸው ሰ፣ ጹ፣ ሲ፣ ጻ፣ ጼ፣ ጽ፣ ሶ በአንድ ላይ አንድ አካባቢ ላይ የተጻፉት ሁለቶችም ጻጻ ነው የሚባሉ ማለት ነው። ኦኬ ከጻፊ ደ ቀጥላ ደግሞ ፈ ትባላለች። እች ደግሞ ፈ፣ ፈ፣ ፉ፣ ፊ፣ ፋ ፌ ፍ ፎ መጨረሻዋ ፏ ዲቃላ ማለት ነው። ዲቃላ ፊደል አላት ፏ ትላለች። ከዛ ፎ ፍ ፌ ፋ ፊ ፉ ፈ ትላለች ማለት ነው። አሁን መጨረሻው ደረሰ። ፐ ምትለዋ ፊደል እችን ቆጥረን እንጨርሳለን። ፐ ፑ ፒ ፓ ፔ ፕ ፖ ትላለች ማለት ነው። በከንፈራችሁ ላላ አድርጋችሁ የምትቆጥሯት ከላይ ለምሳሌ ች የሚቆጥሯት በከንፈሬ ጠበቅ ይህችን ደግሞ ከእኔ ያልኳት ላላ አርዬ ፖ ፕ ፔ ፓ ፒ ፑ ፐ የሚል ቃል ይኖራታል። እንደዚህ በማድረግ አማርኛ መለማመድ ማወቅ ትችላላችሁ ማለት ነው። እንግዲህ ዛሬ ይዥ የመጣሁት ከሀ ፊደል እስከ ዲቃላ ፊደሎችን በመጨመር ሙሉ የአማርኛ ፊደል ነው ማለት ነው። እንግዲህ አማርኛ ለማንበብ ይህን ፊደል ሙሉ በሙሉ በመቆጠር ነው አማርኛ የፈለጋችሁትን ማንበብ የምትችሉት። እና ይህን ቪዲዮውን እያዞራችሁ እያዞራችሁ በደንብ ብታዩ ታተርፉበታላችሁ። የዛሬ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ እስከመመጣ ሰላም ሆኖ ቻው።